ሩሲያና ቻይና ጃፓንና የሰሜን አትላንቲክ ጦር ቃል ኪዳን ድርጅትን በአንድ አይን እያዩቸው መሆኑ ሲገለጽ፣ ሩሲያ በተናጠል የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ፍጹም መፍረስ አለበት የሚል አቋም ይዛለች። ሩሲያ በቀጥታ ወደ ሶቪየት ዘመን ስልት መመለሷም ይነገራል። ሩሲያና ቻይና የወራሪነት ስሌታቸው የሚያመላክተው የሌኒን ርዕዮተ ዓለም ዳግም መወለድ ነው የሚል መረጃ ሞጥቷል። ይህንኑ ርዕሰ ጉዳይ ለዓለም አቀፉ ትንታኔ ዘገባችን መርጠን አሰናድተነዋል። ከትንታኔ

የፈሩት ይደርሳል የጠሉት ይወርሳል ይሏል ኢትዮጵያውያን አበው ዛሬ አለም እውነቷ ከበጠበጡት ኮሶም በላይ መሯል ውጥረቷም ከሯል ነው የሚባለው አለም በሁለት ጎራዎች የመከፈሏና ከአንበሳ መንጋጋን እንደገባ ጥርሳሊያም እንደ መሀረብ ቅሚያና ሽሚያ ለቅርምጦሽ በቅታለች አሁን የምዕራባውያኑ የጦር ጥምረት የአሜሪካ ግርብ አነከሰበትም ቢሆን አውሮፓውያኑ ስንፋ እናስገባም ሲሉ ወኔያቸውን አስቆጥተው እርስ በርስ አንዳቸው ለአንዳቸው ጥንካሬና ጎዶሎውን የሚሞሉ ሆነው ቆመዋል የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ከአውሮፓ ውጪ ወዳጅ አጋርና አባል በሚላቸው የእስያ ቀጠና ሀገራት ማማተሩ አልቀረም። ሰሞኑን በኢንዶ ፓሲፊክ ቀጠና የመጀመሪያ ጉብኝት ያደረጉትና ባለፈው ጥቅምት ወር ጥምረቱ ዋና ጸሐፊ ሆነው የተመረጡት ማርክ ሩት በጃፓን በዘለቀው እግራቸው ከሀገሪቱ ጠቅላይ ሚኒስትር ሺጌሩ ኢሺባ ጋር መግለጫ ሲሰጡ፣ ሩት እንዲህ ነው ያሉት፦ ጃፓን በሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ የጸጥታ ጥምረት ለመቀላቀል ያሳየችውን መሻትና ቁርጠኛ አቋም እናደንቃለን። ከዚያም ውጭ ጃፓን የዩክሬንን ኃይሎች ማሰልጠን ሰልጠን ያቀረበችው ሀሳብ ከፍተኛ ዋጋ የሚሰጠው ነው ሲሉ ጃፓንን አሞካሽተዋታል። የጃፓኑ ጠቅላይ ሚኒስትር ሺጌሩ ኢሺባ ከሩት ጋር በቶኪዮ ቤተመንግስት ቅንጡ አዳራሽ ጣፋጭራት ከበሉ በኋላ እንደተናገሩት ደግሞ የጃፓንና የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ትብብር ከላቀ ደረጃ ላይ አድርሰን እናየዋለን ያሉት ጃፓን ከአውሮፓዊቱ ሀገር ጀርመንም ጋር ግንኙነቷን ለማጠናከር ማለሟ ሲጠቀስ እንዳብነትም የጃፓኑ ጠቅላይ ሚኒስትር ሺጌሩ ኢሺባ ከጀርመኑ አየር ኃይል ዋና አዛዥ ሌፍትናንት ጀነራል ኢንጎ ገርሃርትስ ጋር ባለፈው ሐምሌ ወር ተገናኝተው መዶለታቸውና ከዚያም በኋላ የጃፓን አየር ኃይል በአውሮፓ ጉሬ ጋር የጦር ልምምድ ማድረጉን አስታውሰዋል። የጃፓኑ የመከላከያ ሚኒስትር ጄኔራል ናካታኒ በበኩላቸው ሀገራቸው ከአውሮፓውያኑ የጦር ጥምረት ኔቶ ጋር መሳ ለመሳ ሆና ሩሲያ በዩክሬን የያዘችውን አስከፊ ጦርነት ጉዳይ ውስጠ ሚስጢሩን እያጤነችው መሆኑና ያስታወቁት የጃፓን የደህንነትና መረጃ ምንጮች በሩሲያ ጦርነት ጉዳይ አጫጭርም ቢሆኑ አነፍናፊ አፍንጫዎቻቸውን ቀብረው ባደረጉት ክትትል ዩክሬን የሰሜን ኮሪያና የቻይና ወታደሮች ከሩሲያ ኃይሎች ጋር ሆነው የሚፈነጩባት ምድር ሆናለች ሲሉ አሳይተዋል። እንደ ዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ መግለጫም ቢሆን ከሩሲያ ጎን ተሰልፈው ዩክሬንን የሚወጉ የቻይና ወታደሮች ቁጥር ከ150 በላይ ሆኗል ሲሉ መናገራቸው አይዘነጋም። ቻይና በበኩሏ የዚያን የዩክሬንን ክስ መሰረተ ቢስና በውሸት የታጨቀ ስትል ውድቅ ማድረጓም ይታወሳል። በዚህ ወቅት ቻይና በተለይም የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የኔቶ ዋና ጸሐፊ ማርክ ሩት የጃፓን ጉብኝት በጽኑ ማውገዙ አምኔት የተሰማው እንደ ቻይና አመለካከት ኔቶ በኢንዶ ፓሲፊክ ቀጠና የመዘርጋትና የመስፋፋት እቅድ አለ የሚል ነው። የቻይና መሪዎች የጃፓንን ከሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ጋር ደጅ ቤት ወጣ ገባ ማለት በጽኑ ኮንነውታል። ጃፓን የልብ ልብ ካገኘች በቻይና የውስጥ ጉዳይ የመግባቷ ነገር ሳይታለም የተፈታ ነው ሲሉም የቻይና ባለስልጣናት ጃፓንን ጠምደው ይዘዋታል። ቻይና ከዚያም ፍና በእስያ ቀጠና የጃፓንን ብቅ ብቅ ማለት ለግዙፍ ጦርነት የሚያነሳሳ ስትል እያስጠነቀቀች ነው። ጃፓን ከሁለቱ የምስራቁ ጎራ ተካፋይ ሀገራት ሩሲያና ቻይና የበረታ የጦርነት ዛቻና ማስጠንቀቂያ እንዳለባት ይታወቃል። ጃፓንን ከሩሲያና ቻይና ጋር ያጣመዷት ደግሞ ከሩሲያ ጋር የኪሪል ደሴቶች ከቻይናም ጋር በሳይንካኩ ደሴቶች መሆኑን ልብ ይሏል። ታዲያ ጃፓን ዛሬ ደግሞ ከሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ጋር የመታየቷ ጉዳይ በሩሲያና ቻይና አይን ክፉ ሆኖ ተመንዝሮባታል ነው የሚባለው በቻይና በኩል የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ኃይል በመልካምነት አይታይም። ሩሲያ በዩክሬን የገባችበት ጦርነት ያላሽቆጠቆጠውና ያላስደነገጠው ሀገር የለም። እናም እኛ ፍርሃት ያራዳቸው ሀገራት የኔቶን ጥላ ይፈልጉታል ነው የሚባለው እንዳብኘትን ስዊድንና ፊንላንድን ማየት ሲቻል፣ ከዚያም ውጪ አሁን ጃፓን ከሩሲያና ከቻይና የቁጣው ቀን ቀርቦብኛል ስትል የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የኔቶን ከላላ በክራ መሻቷን የሚነገረው ከዚያም ውጪ ጃፓን በሰሜን አትላንቲክ ጦር ቃል ኪዳን ድርጅት ዋና መቀመጫ ብራሰልስ ለ መጀመሪያ ጊዜ አምባሳደሯን መሰየሟ ይነገራል። ሩሲያ በዚህ ወቅት ለሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባል ሀገራት የፖላርን ቅዝቃዜና የቺፌ ቁስል ጥዝጣዜን ያህል እያራዣቻቸው መሆኑ ይገለጣል። ይሄ ደግሞ በጥባጭ ካለማንጥሩ ይጠጣልን መሆኑ ነው። አሁን ደግሞ ቻይና በጃፓን የተነሳ በኔቶ ላይ ጥላቻና ተቃውሟ መክረሩን ተከትሎ የጃፓንና የኔቶ ጣፈንታ የአሜሪካ ኃይል በሌለበት ከቶ ምን ሊሆን ይችላል? ከኑግ የተገኘ ሽመጭ አብረሽ ተወቀጭሏል። አበው ሩሲያም በተናጠል በዚያ የምዕራባውያኑ የጦር ጥምረት ኔቶ ላይ የበረታ ተቃውሟን ታቀርባለች። ለወትሮውም ቢሆን ሩሲያን ሆዳ አስብሶ በዩክሬን ላይ ጦር ያሰበቃት ጉዳይ የኔቶ ጥምረት ከዩክሬን ጋር የወደቀበት ፍቅር እንደሆነ አይዘነጋም። ሩሲያ ዩክሬን ይሏት ሀገር በኔቶ ጥምረት አትታቀፈም ስትል የሰበቀችውን ጦሯን ተንጠራርታ በዩክሬን ሳምባ ላይ መቀብቀቧ በሌላም በምንም ሳይሆን በዚሁ በሰሜን አትላንቲክ ጦር ቃል ኪዳን ድርጅት ቅብጠት የተነሳ መሆኑን ገልጠው የሚያሳዩት ብዙዎች ናቸው፣ ትራምፕን ጨምሮ ይሄ ሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ትናንት አመሻሹን በሰጡት ማብራሪያቸው የምዕራባውያኑ የጦር ጥብረት ኔቶ መፍረስ አለበት፣ ቃል በቃልም ኔቶ ሹዳ ቢንዲዞልቭድ ነው ያሉት። ሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ባለፈው ቅዳሜ እንዳሉት ኔቶ ከሶቪየት ሕብረት ዘመን መፈራረስ በኋላ ጣዕሙን አልያም ትርጉም አጥቷልም ሲሉ ተደምጠዋል። ላቭሮቭ ይህንን የተናገሩት በቱርክ በተካሄደው የአንታሊያ ፎረም ላይ ነው። አዛውንቱ ሰው ላቭሮቭ አሉ በንግግራቸው፣ ተመልከቱ እስኪ ከሁለተኛው ዓለም ጦርነት በኋላ በአውሮፓ ግዙፉ ጦርነት በሩሲያ ወደ ዩክሬን መካከል ሲካሄድ ይህ ሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ይሉት ያረጀና ያፈጀ ኃይል ይብሱን በእሳቱ ላይ ቤንዚን ሲያርከፈክፍ ታይቷል ነው ያሉት። በገዛ አረሟ እባቢዛት አስፈራራለችን ያስታውሷል። እየተበጠበጠው የአውሮፓ አጉር ሆኖ ሳለ ይህ አውሮፓ ሀገራት በአመዛኙ የተጣመሩበት ኔቶ አንዳች ሊፈይድ አልቻለምና ላቭሮቭ ኔቶን መፍረስ አለበት ሲሉ ደጋግማ ጠልጥለውታል። ይህ ደግሞ ከጃ ይሻል ዶማል ልቢሏል። በሌላም ዜና ደግሞ ሩሲያ ወደ ቀደመው የሶቪየት ዘመን ተመልሳለች በሚል እየተጠለጠለች ነው የአውሮፓኑ አቆጣጠር 2022 ጀምሮ የባልካን ቀጠና በከፋ ጦርነት ውስጥ መግባቱ ይነገራል። በዚሁ ጉዳይ ዙሪያ ማብራሪያ የሰጡት ጀነራል ማሲጅ ክሊስ ሩሲያ በቀጣዮቹ አራትና አምስት ዓመታት ጊዜ ውስጥ በኔቶ ላይ ጦርነት ታውጃለች ነው ያሉት። ይህ የሩሲያና የቻይና የጦርነት ዝግጅት እጅግ አስፈሪና አስጊ የሆነ የታያቸው የምዕራባውያኑ መንግስታት አንድም ሌባ እናት ልጇን አታምንም፣ ሁለትም ሳያሸበላ ዝንጀሮ ሲስል ያመሻልን ሆነዋል ይሏቸዋል። ሩሲያና ቻይና የያዙት ጠንካራ ጥምረት የዳግም ሌኒን ውልደትን አሊያም ድፍን ዓለምን የሚገለባብጥ አብዮት ሆኖም ተሰልቷል ነው የሚባለው። ትንታኔ ዘገባውን ስናዘጋጅ በዋቢነት ዘኢንተርፕሬተርን፣ ኪቭ ኢንዲፔንደንትን፣ ዲፌንስ ዩኒፎርን፣ ዩራዣ ሪቪውን፣ ዘ ዲፌንስ ኦፍ ዴሞክራሲን፣ ዘ ዋሽንግተን ፖስት እና ሰንዴይ ኤክስፕረስን ተጠቅመናል።